ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም ዩቲዩብ ቻናላችን የፋንታይም ፕሮግራማችን እነሆ ተጀምሯል። እንደሚታወሰው ፋንታይም ፕሮግራማችን በአሳለፈነው ነው ሳምንት ነበረ አህዱ ብሎ እየጀምረው። በአሳለፈ ነው ሳምንትም በላንክሻየር ደርቢ አንፊልድ ላይ ሊቨርፑል ከማንቸስተር ዩናይትድ ጨዋታቸውን ከውነው ነበረ። ታዲያ ሁለቱን ክለቦች ደጋፊዎች ስቱዲዮአችን ጋብዘን ቆይታ አድርገን ነበረ። በየሳምንቱ ሳምንቱ ትልልቅ የአውሮፓ ጨዋታዎች ሲኖሩ እንግዶችን እየጋበዝን ቆይታ እናደርጋለን። በዚህ ሳምንት ተጠባቂ ጨዋታዎች ይከናውናሉ። ዋናውና ግን የጨዋታዎች ሁሉ የበላይ የሚል ስያሜን ያገኘው ኤል ክላሲኮ ይደረጋል በሀገረ ስፔን በቢርናባ ሪያል ያለ ማድሪድ ከባርሰሎና ይጫወታሉ። ታዲያ ዛሬ ሁለቱን ክለቦች ጨዋታ አስመልክቶ ነው ቆይታ የምናደርገው። ልክ እንደ ባለፈው ሳምንት ሁለት እንግዶችን ሁለቱን ክለቦች ወክለው የሚገኙ እንግዶችን ጋብዘን ነበር። ነገር ግን ሪያል ማድሪድን በመወከል ስቱዲያችን ለመገኘት አልቻለም፣ የሪያል ማድሪድ ደጋፊ። ስለዚህ ከባርሰሎና ደጋፊ ጋር ቆይታ እያደረግን ሐሳቦችን እያነሳን እየተጨዋወትን ቆይታ እናደርጋለን። የዕለቱ እንግዳችን ናሆም ሸዋ ነው። በርከት ላሉ አመታት ባርሰሎናን በመደገፍ እግር ኳስ ይተካተል አሳልፏል። ከእርሱ ጋር ሀሳቦች እናነሳለን። ናሆም፣ እንግዲህ ጥሪያችን አክብረህ እንግዳችን ለመሆን ስለተገኘህ እጅግ ከልብ አድርጌ አመሰግናለሁኝ። እኔም ደስ ብሎኛል እዚህ በመገኘት። መልካም እንግዲህ ዛሬ የተገናኘ ነው። በዚህ ሳምንት የመጀመሪያው ዙር በላሊጋ የኤል ክላሲኮ ጨዋታ ይከናወናል፣ በዕለተ እሁድ። ታዲያ እንግዲህ ኤል ክላሲኮ ብዙዎችም ከዚህ በመውሰድ ለክላሲከር በፈረንሳይ ደር ክላሲከር በጀርመን እያሉ የኤል ክላሲኮን ስያሜ ወስደው የጮታዎቹ ሌብላ የሚለውን ስያሜ ለማግኘት ይሞክራሉ። ይሄ የሚያሳየው ምን ያክል ተጽዕኖ ላቅ ያለ እንደሆነ፣ ይበልጥ ደግሞ ባርሴሎና ሪያል ማድሪድ በተለይ የሊዮኔል አንድሬስ ሜሲ ና ክርስቲያን ሮናልዶ በነበሩበት ዘመን ይበልጥ በከፍታ የሚታይ በእያንዳንዱ ካሜራዎች ተገጥመው እንቅስቃሴዎችን የሚሰበስቡ ባለሙያዎች ነበሩና አሁን በተወሰነ መንገድ ባሳለፍናቸው ጥቂት አመታቶች ይሄ ግለት አልነበረም። በተወሰነ መንገድ ሱፐርስታሮች ግን በሁለቱም ክለቦች በኩል ሲመጡ ተወዳጅነቱ እንዲያው አሁን ጥሩ ነዋል። በተለይ ባለፉት ሁለት አመታት ብለን ማንሳት እንችላለን። እነዚህን ሀሳቦች በስፋት እናነሳባችኋለን። ቅድሚያ ግን እንግዲህ ናሆም፣ የባርሴሎና ደጋፊ ነህ። ባርሴሎና ለአመታት እንደ ደገፍክም ስትነግረኝ ነበርና ባርሴሎና መደገፍ የጀመርከው ከመች ጀምሮ ነው? ምክንያትስ ምንድን ነበር? ባርሴሎና ለመደገፍ ስለሰጣችሁ እኔም አመሰግናለሁ ባርሴሎናን ያው እንደ ደጋፊ መደገፍ የጀመርኩት በልጅነት ነው። እድሜን አላውቅም። በፊት ቦርሳዎች ምናምን ሲገዙ ትዝ ይለህ የኳስ ተጫዋቾች ቦርሳ ላይ ምናምን ስዕል አለና በዛን አጋጣሚ የሮናልዲኒሆ ያው ጓቸው ምስል ነበር ቦርሳ ላይ የተገዛው እና በጀርባው ደግሞ የተጫዋቾቹም ነበር ምናምን። በዛው ዲፕ ሄድን ከወንድሜ ጋር አብረን ነው መደገፍ ከታላቅ ወንድሜ ጋር ነው መደገፍ የጀመርነው። ኔኔስታን እያየን አደግን። ጃቪን፣ ሜሲን፣ ቡስኬትስ ብዙ አሉ ዛ እና ጨዋታቸውም በዛ ቆይቶኛል። የጨዋታው መማረግ በባርሴሎና ቤት እንድቆይ እንድደግፍ ያደርገኝ መካከል አንዱ። ስለዚህ በልጅነትህ እንዳልከው ቦርሳዎች የነበሩና ምስሎች ያረፉባቸው አርማዎች ያሉበት ተጫዋቾች ያሉበትና ያ ነገር ይበልጥ እንድትቀርብ ግና በይታ ምንም ጨዋታውን ያን ያክል ልትሄልሳ ተከታተለው በዚያ ምክንያት የነበረህ ያጋጣሚ ነበር። መልካም እንግዲህ፣ ኤል ክላሲኮ እርግጥ ተአምራዊ ድራማ የሚመስሉ ክስቶችን መመልከት የተለመደ ነው። ከጎል ብዛት አንጻር ካምባኮችን ብዙ የተመለከትንባቸው ኤል ክላሲኮ ምሽቶች አሉና፣ በኤል ክላሲኮ በታሪክ ከተደረጉ ጨዋታዎች መካከል የተደሰትክበት እንዲሁም ደግሞ የተከፋበትን አጋጣሚ እስኪ አስታውሰን። ከተደሰትኩበት ልጀምር። የተደሰትኩበት አጋጣሚ ሜሲ ባለቀች ሰዓት ከጆርዲ አልባ የተሻገረለት ኳስ ጥግ ላይ እና እሱን ያገባትን ኳስ መቼ ማረሰውም እንደ ባርሴሎና አሰሆል ባርሴሎና ደጋፊ ደግሞ ሁላችንም የምንወደው ኳስ ነው እና የተከፋውበት፣ በግሌ ኮባ ደ ኤስፓኛ 2017 ኦገስት ላይ የተካሄደው ጨዋታ አግሪጌት ያሸንፉ አምስት ለአንድ ያሸንፉ ጨዋታ አለ አይደል? ሮናልዶ ማለት ነው። እሱ ሜቢ አሰፋን እሱ ይደብረኛል። ፒኬ ራሱ ሊያግብቶ ደን አሴንሲዮ አገባብ መጨረሻ ላይ ሮናልዶ ሁለተኛው ገብቶ ተቀይሮ ገብቶ በቀይ የወጣበት ጨዋታ ማለት ነው፣ እና አሰፋ ነሱ ብዙ ሁለት ባዶ በሜዳቸውም ስላሸነፉ ማረሰው ማልወደውም ጨዋታ ነው ብዬ አስባለሁ። መልካም። ሌላኛው የምናነሳው ጥያቄ ምንድን ነው? እርግጥ ነው የዚህ የደርቢነት ስሜት ሲኖር ይበልጥ ክለቡን ከዚያም፣ ኢንዲቪጁዋሌ ተጫዋቾችንም ብዙ ፍቅር አይኖርም አለ ያን ያክል ስሜቱ አይኖርም። ነገር ግን ምናልባት በባህሪው አሊያም ደግሞ በብቃቱ ደግሞ በሆነ ተጫዋች ትማረካለህ አይደል? እንደ ደርቢም ቢሆን ስለዚህ፣ በሪያል ማድሪድ በታሪክ ካያሃቸው የምትወደው ተጫዋች ከዚያም ባለፈ ደግሞ የምትጠላውስ የትኛው ነው? ከሪያል ማድሪድ ተጫዋቾች መወደው መወደው ተጫዋች ከድሮ ዚዳን ድሮ ዚዳን ያው ብዙም በጨዋታ ባላቁም ያው ገረፍ ገረፍ አድርገን አይተናል እንደ ደጋፊም እና ሞድሪች የመሀል ተጫዋቾች እና ሞድሪች እና ዜዳን ማርሴሎም አለ። መልካም የሚባሉ በባህሪም ብዙም እንትን ያላሉት ተጫዋቾች ብዙም አልወዳቸዋሉ። ኦልሞስት ብዙዎቹን አሉ። እስኪ ሶስቱን ጥቀስል እንደው፣ ደረጃ አስቀምጥ። አንደ ደጋፊ ራሞስ፣ ፔፔ። ያው ችሎታውን ራሞስ ባልክድ በመውደድ ደረጃ ካየው ብዙ ምክንያት ስለሚኖር ብዙ ምክንያት ያለው ተጫዋች ነው። አግሬሲቭ ነው። ደርቲ ፕሌዮች ነው የሚጫወተው እና ራሞስ፣ ፔፔ ሮናልዶ ያው መውደድ ሳይሆን አለመውደድ። ያው ሂ ኢዝ ዘ ቤስ ፕሌየር ዋን ኦፍ ዘ ቤስ ፕሌየርስ እናውቃለን፣ ግን አሰ ሜሲ ፋን ደግሞ እንደ ባርሳ ደጋፊ ሮናልዶን ያው ብዙ ከሜሲ በላይ ግን አለመውደድ አትሉም? ያው አለ አይደል፣ አልደግፈውም። መልካም እንግዲህ ባርሴሎና ዘመናቶች አሉ አይደለ ከፍታውን ያስመለከተን በተለይ ከ2009 እስከ 11 የነበረው ጊዜ የፔፕ ጓርዲዮላው ስብስብ በእግር ኳስ ታሪክ የምንጊዜም ምርጡ ክለብ እስከ መባልም የደረሰ ነው። ብዙዎች ብርክ ብርክ የሚላቸው በጨዋታ ዘይቤያቸው ብዙዎች የተሳቡበት እግር ኳስን በጥልቀት እንዲወዱ ብዙዎች ካደረጋቸው መካከል ይጠቀሳል። ከዚያም የኋላ ኋላ ደግሞ የአስኬት ዘመን ጨነገፈና ደግሞ ሉዊስ ኤንሪኬ የእሱም ዘመን መጣ 2015 በተለይ ለመጨረሻ ጊዜ ባርሴሎና ቻምፒዮንስ ሊግ ያሳካበት ጊዜ ነበረ። ከ2015 በኋላ ግን ያ ደመ ነፍሱን አጥቶት ነበረ ባርሴሎና። በግል በግል ደረጃ በርግጥ ብዙዎች ሁሉ ያን አንድሬስ ሜሲን በየአመታቱ የማይዋጅ ቁጣትን ያስመለከታል። ነገር ግን እንደ ክለብ ባርሴሎና ያስፈሪነቱ ያ ግርማ ሞገሱ ተነጥሮት ነበረ ከራሱ ጋርና አሁን ላይ ደግሞ ባለፉት ጥቂት አመታቶች ያ ባርሴሎና አሁን ወደ መንገስ የበጣ በተለይ ባለፈው ድር አመት ያቺ ኢንተር ሚላን ሽንፈት እስክትገጥም ድረስ ብዙዎችን ያስማማ። ብዙዎች ባርሰሎናን በጣም በተለየ ጥራት ያስቀምጡት ነበር እና ወደዚህ ወደ መልካም መንገድ እየመጣ ይመስላል። እና አሁን ላይ ባለ የባርሰሎና ስብስብ የማይተካው ተጫዋች እንደው የትኛው ተጫዋች ለክለቡ እጅግ አስፈላጊው ተጫዋች አሁን ላይ ያው እንደ እንትን ስታየው አብዛኞቹ ወደ ላሚን ያዘነብላሉ፣ ሳይሆን እንደ እንደንትንም አብዛኛው ሰው ላሚን ምናምን እሱ እንዳለ ሆኖ እኔ በግሌ ፔድሪ ቢማስቦ ምን እንደሆነ ታውቃለህ። ያው አንተ እንደምታውቀው የባርሴሎና ሲስተም የሚነሳው ከመሃል ነው። የትኛው ፍሎ የሚጠብቀው ቴምፖ የሚጠብቀው የመሃል ተጫዋች ነው። ቡስኬትስ በነበረ ሰዓት ወደ ወደ ሜሲን ሚድ ወደ ኔይማርም በለው በድሮ ጊዜ በነቪላም ዘመን ወደ ፍሎ የሚጠብቀው ተጫዋች ቡስኬትስ ነው። ዴም ይሄ ሎ ሚድፊልደሩ ማለት እና አሁንም ሳየው ሞር ፔድሪ ላይ ላይ አረጋት የሚያየው ነው ሞር ወደ ፔድሪ ላይ የተሸከመ የሚሲን ባህር እያየውበት ነው እና ፔድሪ ቢጎዳ ምናልባት ባርሴሎና በጣም ችግር ውስጥ ሊገባ ይችላል ብዬ አስባለሁ። ምናልባት ትንሽ ተጫዋቾችን ለማሸነፍ ላይቸገር ይችላል ግን እንዲ አይነት ቢግ ጌም ላይ ፔድሪ ነው መጀመሪያ አክት የሚያደርገው፣ አክሽን የሚወስደው ፔድሪ ነው ብዬ የማስበው። ከዛ በዘለለ አሉ ላሚን ያማልም አለ ኩባርሲም መልካም የሚባል ተጫዋች ነው ደዮንግም አሉ ግን ሞር ፔድሪ ላይ ነው። እኔ ምናልባት የድሮ ታይፕ ነው የእነ ኢኔስታ ታይፕ ነው፣ እንደው እነ ስኮልስ የዣቪና ኢኔስታ ውቅር ነው የሚሉት እና ምናልባት ፔድሪ መልከ ብዙ ላይ ግን ሳራን ሰው ማለፈው ጥያቄ የራፊና ሀብ ባለፈው ዓመት ያስደነግጥ ነበረ ብቃቱ። ብዙዎች እንደ ፍሎፕ ይቆጥሩት ነበረ። ሃንሲ ፍሊክም ከመጣታቸው አስቀድሞ ለምርቀቅ ሁሉ አስበው ነበር። ብዙ ያልተመቸው ጊዜያቶች ነበሩ እና ከዛ በጣም አውት ሻይን አድርጎ ለክለቡ በጣም አስፈላጊ ጎሎችን የሚያስቆጥር እጅግ ወሳኝ ተጫዋች ነበረና የራፊና ነስ ያለፈው ድር አመት ብቃት እንደው እንዴት ትገልጿል? ራፊና ወዝ ቱ ጉድ ላስት ኢየር በጣም በጣም በጣም አሪፍ ነበር። በተለይ ቻምፒየንስ ሊግ ላይ ሮናልዶ ይዞት እንግዲህ ሚስትር ቻምፒየንስ ሊግ የሚባለው ሮናልዶ ይዞት የነበረው ሪኮርድ የተጋራ ብቸኛ ተጫዋች ነው። በብዙ ጎልና አሲስት ኮንትሪቢዩት በማድረግ ጎልና አሲስት 20 ጎል አንድ ጎልና አሲስት ነበረውና ያው እንዳለ መታደል ሆኖ ባላንዶር አላሳካም። ያው የተሻለ አለመኖር ነው። ኦስማን ደምቤሌም አይገባውም አትልም። በዛኛው ሳይድ ቲሙን በተሻለ ደረጃ እንዲደርስ አድርጓል በግሉ እና ያው የሌላ አሪፍ መሆን እንጂ ራፊና በውድድር አመቱ በጣም ብዙ ጊዜ ጥሩ ጊዜ ነበር ያሳለ ወደ ላሚን ያማል ለምጣ፣ እንግዲህ ባርሴሎና አሁን ከጠራን ላሚን ያማል በቶሎ አእምሮ ላይ የብዙዎች አእምሮ ላይ የሚያቃጭል አይነት ተጫዋች ነው እና ባለፊው ውድድር አመት እኒያም በግሌ ብትጠይቀኝ በተሰጦ በሱ ልክ ተሰጦ ያለው ተጫዋች አሁን ላይ ዓለም ላይ ያለ ብዬ አላምንም። እንደ ተሰጦ ከተመለከት ነው። ባለፈው ውድድር አመትም ድሪብሎቹ ያስደንቃሉ። የፔድሪ የአማካይ ክፍል መዋር እንዳለ ሆኖ ላሚን ያማል ድሪብሎቹ እጅግ ወሳኝ ወሳኝ ሞመንቶች ላይ ጥሩ ጊዜ ያሳልፎ ነበር እና ዘንድሮም በዛ መንገድ እንደሚቀጥል ሰዎች አስቡ ነበረ። አሁን ላይ ላይፍ ስታይሉ ሊሆን ይችላል። ብዙ ብዙ ምክንያቶች ይነሳሉ፣ እና ያንን መንገድ አሁን እየተመለከትን አንገኝም። እና ስለ ላሚን ያማልና ስለ ባርሶን አሁን ላይ ምን ታስባለህ? ላሚን ያማል አይ ቲንክ ኮንሲስተንሲ ማይቸግረው ኮንሲስተንስ ያለው ተጫዋች ነው። ወጥነት አቋም መዋዠቅ ብዙም አይታይበትም። ዘንድሮ ምናልባት ሊይዘው ይችላል ብዬ የማስበው ከአርጀንቲናዊቷ ልጅ የ ሀያ ሶስት አመት ወጣት ጋር እንት ማለቱ ቢ ሪሌሽንሽፕ ውስጥ መግባቱ ያለ እድሜው ባት አስራ ስምንት አመቱ ላይ ምናልባት ያለ መዋዠቅ ይዳረገዋል እንጂ ላሚን ያማል ፕሩቭም ያደርግ ነው። አውርቶ ሜዳ ውስጥ የሚሰራ አይነት ተጫዋች ላይክ እንደ ድሮ ዝላታን በለው ሮናልዶም በስሱ ያው እነሱ ትልቅ ቦታ ቢደርሱም ላሚን አውርቶ የሚሰራ አይነት ተጫዋች ነው እና እዚህ ሲየር እንደሚደግመዋል እንትናል ማልጠራጠርም ብዬ አስባለሁ። ያው ምናልባት ያ ነገር ከያዘው አላቅም ከሜዳ ውጭ ያለው ላይፍ ስታይል እንዳልከው፣ እንጂ ሜዳ ውስጥ ስለ ባርሶና ካነሳን፣ ባለፈው አመት እጅግ ቀርቦ ነበር ለቻምፒየንስ ሊግ ከበርካታ አመታት በኋላ የቺ የኢንተር ሚላን አጋጣሚ ነገሮችን አበላሽታለች እንጂ በጣም አስደናቂ ይሄ ፉል ፓኬጅ የሚባል ብቃት ነበር ያስመለከተው። ባርሶና ና ዘንድሮ ሳሁን የስብስብ ጥራቱን ተመልክተህ ምናልባት ኢንጎ ማርቲኔዝ መልቀቁ ትንሽ በመከላከል ጥራታቸው ላይ የራሱ የሆነ አሉታዊ ተጽዕኖ ይፈጥራል። በጠቃላው ካለው ስኳድ ስብስብ ከተቃራኒ ቡድን ክለቦች ጥንካሬ አንጻር እንደ ባርሴሎና ቻምፒየንስ ሊግን የማሳካት አቅሙ ምን ድረስ ነው? እስከ ምን ድረስ ሊጓዝ ይችላል ብለህ ታምናለህ? ከባርሳ በተሻለ እንደ ጥንካሬ አላቸው ሊያስቸግሩት ይችላሉ ለምታስባቸው ክለቦች ስነማን ናቸው? በቻምፒየንስ ሊግ ምናልባት ዘንድሮ ላላዩ ይችላለሁ ባርሴሎና እንደ ታይትል ኮንቴንደር አላይም ብዬ አስባለሁ። ምን እንደሆነ ታውቃለህ? ያኔ እያሸነፉ የመጡበት ወይ እና አሁን እያሸንፉ ያሉበት ወይ ይለያያል። አንዴ ያኔ ላይክ ዊኖቹ ራሱ የጎል ብዛት ስፋት ነበሩ እና ኮንሲድ የሚያደርገውን ጎል ውስን ነበር። በስንተኛ ሳምንት በ30 ምናምኛ ሳምንት አስራ ምናምን ጎል ነበር። የቼልሲ ትንሽ ነው ያ ቼልሲ የድሮ ቼልሲ የአዞን ሪከርድ ትንሽ ነው እንትን ነው ያለው ሚስ ያደርገውና አሁን ግን እየተቸገረ የሚያሸንፍበት አጋጣሚ እንደው በሴቪያራ ላ የተሸነፍበት ትልቅ ላስት ዊክ እንደው አሉ ሁለት ለአንድ እያለቅ ያለ ጨዋታ አለ። አንድ አቻ ከሌቫንቴ ጋር እንደዛው እና ምናልባት ይቸገራል። አሁን ላይ ብዙም ስላሉ ፔሲጂንም ጨምሮ ማንቸስተር ሲቲም እያንሰራራ ነው እንደምታየው። አርሰናል አሪፍ አውቅም ላይ ነው እና እንደ ፉትቦል ፋን እንደ ባርሳ ፋን ሳይሆን እንደ ፉትቦል ፋን ስታየው ምናልባት ሊቸገሊጋን ከላሊጋ ውጭ ሊቸገር ይችላል ብዬ ማስበው። ወደ ትልቁና ወደ አገናኘን ጉዳይ ልምጣና ኤልክላሲኮ ነው የመገናኘታችንም ትልቁ ምክንያትና እለተ እሑድ ይደረጋል። እጅግ ተጠባቂው የእግር ኳስ ቤተሰቦች የሚጠብቁት ጨዋታ ነው። ብዙ ጊዜ እንግዲህ በሀገራችን እንግሊዝ ፕሪሚር ሊግን የመውደድ አለ አለ ደጋፊ መሆን። ነገር ግን ኤልክላሲኮ ሲሆን ብዙዎች አይናቸውን ዞር አድርገው ወደ ስፔን ይከታተላሉ። የእሑዱን ኤልክላሲኮ በተመለከተ ምልከታ ምንድን ነው? ቅድመ ጨዋታ ምልከታ ከውጤት አንጻር ከፐርፎርማንስ አንጻር ከጨዋታው በፊት እንግዲህ ፕሬዲክት ማድረግ ከባድ ነው። ኤል ክላሲኮ ነው፣ አይታወቅም እንደሚፈጠር ምልከታዬ ባርሳ ያሸንፋል ብዬ ነው አስበው፣ ግን በጠባብ ኮል ማድሪድ ብዙ የሚገባበትም ቲም አይደለም። አሁን ላይ ሆይሰን አለ እና ሚልተው አሪፍ አቋም ላይ ናቸው፣ እና ባርሳም እያገባ አይደለም። ሊዋንዶስኪ መጎዳት አለ ኔት ኮንዴ ዲስኮምፈርት አለበት አሁን ብዙም ላይገባ ይችላል። ና ራፊናም የለም ሁለት ለአንድ የሚያልቅ ይመስለኝ በግል ስለዚህ ባርሴሎና ባርሴሎና ያጠናቅቃል። መልካም እንግዲህ የመጨረሻ እንደው በአንተ ማንሳት የምትፈልገው ለተመልካቾችም እንደው ቀረ የምትለው ሀሳብ ስለምትደግፈው ክለብ ባርሶና ሊሆን ይችላል። እንደው በግልህም ቀረ የምትለው ሀሳብ ካለ እሱን ሀሳብ አጋራንና ቆይታችንን እናጠቃላለን። ኦኬ ቀረ ምለው ሀሳብ የለም። ቬስካ ባርሳ ቬስካ ካታሎኒያ ነው ብለው እንደ ባርሳ ደጋፊ ደግሞ ያው ተስፋ አረጋለሁ የነገን ጨዋታ እንደምናሸንፍ። ምናልባት ደግሞ ቻናላችን ቴሌግራም ቻናላችን የባርሳ ደጋፊዎች ቻናል አለ ኢትዮ ባርሴሎና የሚባል ቻናል አለ እና ሊንኩን ከፈለግ ማስቀመጥ ይቻላል። እዛ መቶ ሰላሳ ሺህ በላይ ተከታይ አለው መቶ አርባ ሺህ በላይ ተከታይ አለ አለ እሱን ጆይን እያደረጋችሁ የባርሳ ደጋፊዎች የባርሳን ትኩስ መረጃዎች መከታተል ትችላላችሁ። እና አመሰግናለን፣ እንደነበረን ቆይታ መልካም። የተከበራችሁ ተመልካቾቻችን፣ የፋንታይም በተወዳጁ በብስራት ኤፍኤም የፋንታይም ፕሮግራማችን ይመስል ነበር። የዕለቱ እንግዳችን ናሆም ሸዋ ነው። ባርሴሎናን እንግዲህ ኤልክላሲኮም በማስመልከት ስቱዲዮችን ተገኝቶ ከእኛ ጋር ቆይታ አድርጓል። እለተ እሑድ ተወዳጁ የኤል ክላሲኮ ጨዋታ ይከናውናል። ቆይታችን ይመስል ነበር። ተፈራ ታመነ ከእናንተ ጋር ቆይታ አድርጌያለሁኝ ከመላው የስቱዲዮ ባለሙያዎች ጋር። በሌሎች ሳምንታት ትልቅ ጨዋታዎች ሲከናወኑ እንግዶችን እየጋበዝን እዚህ ቆይታ እናደርጋለን በፋንታይም ፕሮግራማችን ላይ። የዩቱብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። የቶ ቆይታችን ይመስል ነበር። ብሩህ ጊዜን ተመኘው።